አንቺ ጎበዝ ልጅ ነሽ፣ ፍጹም የበረታሽ፣ ውስጥሽ ያለ ህመም ለብቻሽ የረታሽ፣ ለሌላ ማይገባ ከሰው ያልደረሰ ህመም ስቃይ ያዝለሽ፣ ልብሽን ያራሰ፣ እድሽን ያልሰጠሽ ለህይወት ፈተና ከሁሉ የታገልሽ፣ አንቺ ነትሽ ጀግና። አንቺ ጎበዝ ልጅ ነሽ። የላከልንም ሰው እጅግ በጣም አርግ። አዎ ከነ ልጁ ነው። ለክርስትና ተብሎ ነው። ለማዘር አለ ለፋዘር አለ ጠራ ጨርጭር የሚለው በጣም ነው የማመሰግነው። እውነት በጣም በጣም አመሰግናለሁ። እኔ እንጃ ምንም አይደል ባለው ቃላት የለኝም። ብቻ ሰርፕራይዝ ስላደረጋችሁኝ እንደዚህ እጅግ እጅግ በጣም አድርጌ አመሰግናለሁኝ። በጣም ብዙ የሚወዱኝ እህቶች አሉኝ። በጣም ትልልቅ ሰዎች እናቶች፣ አባቶች አሉኝ። እጅግ በጣም አድርጌ እናንተን አመሰግናለሁ። እግዚአብሔር አምላክ ያክብርልኝ። አሜን። ደስታዬ ሙሉ ለማድረግ እንደዚህ ስለምትጨነቁ እኔ እንጃ እኔ ቃላት የለኝም። ሁላችሁንም በጣም ነው የምወዳችሁ። በጣም ነው ማመሰግናችሁ እና ኔ ስዊት ማይ ቤስት ጓደኛ በጣም ነው ማመሰግናችሁ። ያለሽበትን ሁኔታ ቃለው ያንቺን ነገር ወደ እንትን ብለሽ ውድ ኢትዮጵያውያን ዛሬ ከጓደኞች ጋር አንድ የምናሳያችው ነገር አለ። በእግዚአብሔር ይህንን ቪዲዮ ሁላችሁም እስከ መጨረሻው እንድታዩት እጠይቃችኋለሁ። እዚህ ከጎናችን የምትመለከቷት እህታችን ቤዛዊት ትባላለች። ለረዥም ዓመት አረብ ሀገር ሰርታ ቆይታ መጥታ የራሷ ሱፐር ማርኬት ላይ ትሰራ ነበረ። ነገር ግን አይምሯ ውስጥ ባደገ ትልቅ እጢ ሁለቱም አይኖቿ ማየት ተስኗቸዋል። እሺ፣ ሁላችሁም ደጋግ ኢትዮጵያውያን ይህንን ቪዲዮ የምትመለከቱ ሁላችሁ በእግዚአብሔር ስም ነው የምንጠይቃችሁ። እህታችንን እንድትታደጉልን እንጠይቃችኋለን። አካውንት እናስቀምጥላችኋለን። ምችሉ የቻላችሁትን ምንም አይነት ገንዘብ ሳት ንቁ በምናስቀምጥላቸው አካውንት እንድታስገቡላት። ያልቻላችሁ ሰዎች ደግሞ ይሄ ቪዲዮ ቫይራል ሆኖ ብዙ ኢትዮጵያውያን ጋር እንዲደርስ ሼርና ኮፒ ሊንክ በማድረግ እንድትተባበሩን እፈልጋለሁ። ይሄንን ቪዲዮ የምታ ሩትዬ አጨብጭቡ አለች። እውነትም አጨብጭቡ፣ ለአጨብጫቢዎች በደንብ ማጨብጨብ አለባችሁ። ምክንያቱም ሩት አጨብጭቡ ያለችው ለቤተሰቦቿ፣ ለአባቷ፣ ለእናቷ፣ ለእሷ ተልኮ ለህፃም እንዲህ ተልኮ ለአብርሃም አልተላከም። በጣም ቅኔው ገብቶና ሩትዬ የኔ ምርጥ እናንተ ግን ትንሽ አታፍሩም? ለሩት አልካችሁ ለአብርሽ መተዋችሁ። ለክርስትና አረሼ ነው የምልኩ። ሰዎች እንደዚህ ሰውን አይነጠልም። ጀመሩ እንግዲህ የማዳም ቅመሞች ጎፈንድሚ በጣም ደስ ብሎኛል። እንኳንም የአበሻ ቀኝ ሳላዛር ማናት ዙ የሰርፕራይዝ ቲን እንዲሁም የማዳም ቅመሞች ማድረጋችሁ በጣም ደስ ብሎናል። መልካም ሰው፣ ጀግና ሰው አብርሃም ታደሰ ዛሬ ታሪክን ሰርተዋል። እንግዲህ እጽ ራሷ ላይ የወጣባት የማዳም ቅመምን እሷን ለማሳከም አብርሃም ብር በማዋጣት ከራሱ ጀምሯል ማለት ነው። ይሄ መልካምነት እኮ ነው። እኔ መቼም የማረሰው በጣም ብዙ መልካምነት አለ። ብታጠፋ መልካም ነገሮችን ቀጥልበት። ካሁን በኋላ በመልካም ስራ በዛ በተወዳጅ ስራ ናቶሉልን ነው የምለው። እህታችን ደግሞ ጨርሶ ይማርሽ ብያለሁኝ። በጣም ታሳዝናለች። እኔ እንጃ እውነት፣ አንዳንዴ ሰው አገሬ ላይ አርፋለሁ ብሎ አገሩ ገብቶ ተለውጦ ሲሰራ ደግሞ ይሄ መመንጣት ማለት በጣም ከባድ ነው። ለእህታችን ዶ ጾለት አድርጉላት ትላለሁ ማለት ነው። እንግዲህ ሩትዬ ስጦታው ሁሉ ነገር ቀጥለዋል ማለት ነው። ልጁም እድለኛ ነው። ገና ሳይወለድ እንግዲህ ልብሱን የማዳም ቅመሞች ታርጋ እንዳደረጉ እንደሆነ ከመረጃ ምንጮቻችን እየደረሱ ነው። ታዲያ ሩታ አባት ሩታ እናት ምስኪኖ ናቸው ሲሉ የነበረ አሁን እንግዲህ ጊፍት በጊፍት ሊያደርጓቸው ነው። አበሻ ቀሚስ እንግዲህ ሱፉ ምኑ አይቀርም ለሩቲና ለሩቲ እናትና አባት ቤተሰቦች በሙሉ እንግዲህ ሰርፕራይዝ አርጓቸው፣ የማዳም ቅመሞች ገፋ ገፋ እያደረጋቸው እንዴ! አብርሃምን ቡታጅራ ነው ያለው። ለጋሽዬም ለማሚዬም ለሁሉም ላኩ። እንዴ መገዳደፍ እኮ ጥሩ ነው እላችኋለሁ። ይሄ መልካምነታችሁ እኮ ነው የማዳም ቅመሞች ወደኋላ ያላደረጋቸው። መልካምነታችሁ ነው ወደኋላ አድርጓቸዋል። ከእውነታውን ስነግራችሁ እና ደስ ብሎኛል። ለብትዬ እንኳን ደስ ያለሽ አበሻ ቀሚስ ባበሻ ቀሚስ ሆኖልን፣ ድመቂ ይመርብሽ ያደስታሽ እንኳን ተመለሰ። አራዛር ግን በጣም ትልቅ ሰው ነ ይቅርታ ልብ ያለነ ይህን ራሱ ማለት ምንም ሳታስቀይማ ትሩታን ይቅርታ መጠየቀ ራሱ መልካምነት ነው። አንተ በጣም የሆነ አላዛር በጣም ስታውት የተማረ ሰው የሆነ እንዴት ነው፣ የቤተ ክርስቲያን ሰው ነው። እና አላዛር ፈጣሪ ጨማምሮ ጨማምሮ ሁሉንም ነገር ይስጥ ያድልህ ብያለሁ። ትንሱ እየመልካም ሰው እንኳንም ሩትዬን ሰርፕራይዝ አደረግሽልን። ከማዳም ቅመሞች ስጦታ የመጣውን እንግዲህ በእነ ትንሱ በኩል ጊፍት ወደ ሩትዬ ላይክ ላኩላት እላችኋለሁ። ላይክ ሸር፣ ሰብስክራይብ ከተመቻችሁ